ታላቅ የምስራች አሸናፊዎች ታወቁ። ስራ ማስኪያጃ ገንዘብ እሰጣለሁ። እኔ የምሰጣችሁን የስራ ማስኪያጃ ገንዘብ ተጠቅማችሁ የስራ ዝርዝር ወይም ደግሞ የቢዝነስ ፕላን ማቅረብ የምችሉ ከሆነ ስራ የምጀምሩበት እኔ መነሻ ካፒታል እሰጣለሁ የሚል ቪዲዮ ሰርቼ ነበረ። በርካቶቻችሁ የስራ ዝርዝር ወይም ደግሞ የቢዝነስ ፕላን አቅርባችሁልኝ ነበረ። ሕግና መስፈርቱን ያሟላችሁ እንዲሁም ደግሞ የሚሰጣችሁ የስራ ማስኪያጃ ገንዘብ በአግባቡ ለቢዝነስ ወይም ደግሞ ላቀረባችሁት የስራ ዝርዝር የሚመጥን ነው ወይ እውነትም በትክክል ከትንሹ ተነስቶ ትልቅ ቦታ የሚደረስ በት ቢዝነስ ነው ወይ የሚሉትንና መሰል የሆኑ መመዘኛዎችን ያለፉ ሰዎችን ወይም ደግሞ አሸናፊዎችን የምናገርበት ዕለትና የምናገርበትን ቪዲዮ ዛሬ ይዤላችሁ መጥቻለሁ። አሸናፊዎች እንኳን ደስ ያላችሁ እያልኩኝ፣ ለመሆኑ የስራ ዝርዝር ያቀረቡ ሰዎች ወይም ደግሞ የቢዝነስ ፕላናቸው የትኛዎቹ ናቸው አሸናፊዎቹ የሚሉትን ዛሬ እንመለከታለን። እስከ መጨረሻው ድረስ በነገራችን ላይ አብራችሁኝ ስትቆዩ እነዚህ አሸናፊ ሰዎች ምን አይነት ቢዝነስ ቢያቀርቡ ነው ያሸነፉት እውነት፣ በአስር ሺህ ብር ይህ ቢዝነስ ይሰራሉ የሚለውን አስገራሚ የሆነ ትዕይንት የምትመለከቱ ይሆናል እስከ መጨረሻው ድረስ ዩቱብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉ። በቀጥታ እነዚህ እንደዚህ የሥራ ዝርዝራቸውንና አሸናፊዎቹን ከመናገሬ በፊት መመዘኛዬ ወይም ደግሞ መስፈርቴ ምን ነበር የሚሉትን ልንገራችሁ። የመጀመሪያው የተናገርኩት የምታቀርቡት የሥራ ዝርዝር በአስር ሺህ ብር ውስጥ የሚሰራ መሆን መቻል አለበት ነው የመጀመሪያው። ሁለተኛው ደግሞ ማለት ነው በትክክል ኮስት ብሬክዳውን መቅረብ አለበት። የምታቀርቡት የስራ ዝርዝር ወይም ደግሞ ቢዝነስ ፕላን እያንዳንዷ መግዣዋ ምንድነች መሸጫዋ ምንድነች ትርፏ ምንድነች ምን ምን አይነት ግብአትና እቃ ያስፈልጋል የሚሉትን በሁለተኛ ማስቀመጥ መቻል አለባችሁ ነው። ሶስተኛ ደግሞ በትክክል ማለት ነው የተናገርኩትን ሕግና መስፈርቱን የሚያሟላ ሰው እና በትክክል የተባለውን ነገር ማድረግ የሚችል እንዲሁም ደግሞ ዝቅ ብሎ መስራትን የሚያምን ሰው በትክክል እያንዳንዷ ነገር የስራ ዝርዝሩን ኮሜንት ቦታ ላይ ያስቀመጠ ሰው ብዬ ወይም ደግሞ ኮሜንት ላይ ብቻ ያስቀመጠ የሚል ነበረ። ምክንያቱም በርቃን በርካታ ሰዎች ማለት ነው በግል ስልኬ በሜሴጅ የላኩልኝ ሰዎች አሉ፣ ቴሌግራም ላይ ገብቶ የጻፉ ሰዎች አሉ፣ ሌሎች በበርካታ ነገሮች ራሱ በአካል ራሱ ያናገሩ ሰዎች አሉ። እነዚህ ሰዎች ከውድድር ውጪ እንደምትሆኑ ተናግሬ ነበረ። ስልኬ ደወላችሁን ጭምር ከውድድር ውጪ እንደምትሆኑ ተናግሬ ነበረ። ዞሮ ዞሮ ግን ህግና መስፈርቱን ያሟሉ በትክክል ቢዝነሱ ይመጥናቸዋል፣ የስራ ማስኪያጃ ገንዘቡ ይመጥናቸዋል ብዬ ሰዎች በድጋሚ እንኳን ደስ ያላችሁ እያልኩኝ ለመናገር እሞክራለሁ። ትማሩበታላችሁ። እንቀጥል። የመጀመሪያ ልቤን የገዛኝ ወይም ደግሞ ቀልቤን የገዛኝ በትክክል አስር ሺህ ብሩ ቢሰጣቸው ይሰሩበታል ብዬ ያመንኩት እናንተም ታዘቡ፣ ንገራችሁ። የመጀመሪያው አት ይላል የኔነሽ ግሩም ይላል። የመጀመሪያው በነገራችን ላይ ያሸነፋችሁ ሰዎች ማለት ነው። መጨረሻ ላይ ገንዘቡን የስራ ማስኬጃ ገንዘቡ እንዴት ትቀበላላችሁና ሂደቱ ምን ይመስላል የሚለውን እናገራለሁ። ተከታተሉኝ። አት የኔነሽ ግሩም ይላል። የቢዝነሱ አይነት ወይም ደግሞ የስራ ዝርዝር ያስቀመጠችው በምን መልኩ ነው የሚለው ልንገናቸው። ሰላም ለአንተ ይሁን ይላል። እኔ ተማሪ ነኝ የእናቴ ግቢ አለ ይላል አራት ሴት ዶሮ አራት ሴት ዶሮ በሁለት ሺህ ብር እገዛለሁ። ያ ማለት ምንድነው? በአምስት አምስት መቶ ብር ለማለት ነው ያስቀመጠችው እገዛለሁ ይላል። ወንድ ዶሮ ደግሞ አራት በ2800 ብር ብላለች። የወንዱ ዶሮ ጨመር ይላል ማለት ነው። እገዛለሁ ብላለች። እኔም ደግሞ ማርኬት ላይ ጥናት ለማድረግ ሞክሬ ነበር። አዎ ይገዛል። እውነትም አራት ዶሮዎችን በ2000 ብር ሴት ማለት ነው። አራት ዶሮዎቹን ደግሞ በ2800 ብር የወንድ ዶሮዎችን እገዛለሁኝ። ምግብ 2000 ብር እገዛለሁ ብላለች እቺ ልጅ። መግዛት ይቻላል። አዎ በደንብ አድርጎ መግዛት ይቻላል። የዶሮ መኖ በ2000 ብር መግዛት ይቻላል። ለስምንት ዶሮዎች የሚሆን ማለት ነው። ስለዚህ እናቷ ግቢ ነው ያላት። እቺ ልጅ አሳምናኛለች። ወይም ደግሞ ብዙዎቻችሁ ይሄንን ቢዝነስ ስትመለከቱት በደንብ አድርጎ እንደሚያሰራ ራሳችሁ ትታዘባላችሁ። ከዛ በኋላ የዶሮ ቤት ቆርቆሮ አሮጌ ምናምን ስላለ ግቢ ላይ ለእሱ አልጨነቅም። እሱ መጠቀም እችላለሁ፣ ወይም ደግሞ በሆነ ሲስተም መጠቀም እችላለሁ ብላለች። ከኮስት ውጪ ማለት ነው። ስለዚህ አጠቃላይ ድምር 6800 ብር ብቻ ነው ማውጣት የምችለው ሀብት ብላለች። ሌላው ይቅርና በእንቁላል ብቻ ትርፋማ ሆናለሁ ብላለች። አዎ። ስለዚህ ስለ ዶሮ ቢዝነስ ካሁን በፊትም ሰርቼ ስለነበረ እች እውነትም በዚህ ቢዝነስ በ10 ብር መስራት እንደምትችል እኔም አመኝበታለሁ እናንተም ትመሰክሩላታላችሁ ብዬ አስባለሁኝ። ስለዚህ የተናገርኩት ምን ነበረ ኮስት ብሬክዳውን ማቅረብ በትክክል በ10 ሽብር መስራት ይቻላል ወይ አይደለም? ሙሉ 10 ሽብሩን በ6800 ብር ብቻ ራሱ መስራት እንደሚቻል እጅግ አሳማኝ የሆነ ቢዝነስ የኔነሽ ግሩም ኮሜንት ቦታ ላይ ከቲክቶክም ከዩቱብም ነው ኮሜንቱን ያወጣሁትና ስለዚህ የኔነሽ የምትባዩ እህቴ አሸናፊ ሆነሻልና 10 ሽብሩን የስራ ማስኪያጃ ገንዘቡን በህዝብ ፊት በዚሁ በቪዲዮ የምሰጠሽ ይሆናል። እንኳን ደስ ያለሽ ብያለው። እዛው ኮሜንት ቦታ ላይ ወይም ደግሞ ቦታው ላይ ሄጄ ሪፕሌይ የማደርግ ይሆናል ልትመልሽልኝ ስል እናገራለሁኝ። እንቀጥል። እሺ የተከበራችሁና የተወደዳችሁ ተመልካቾቼ፣ ሁለተኛ ላይ የተመረጠው የስራ ዝርዝር ወይም ደግሞ የቢዝነስ ፕላን ምን ይመስላል የሚለውን ነው። አሁንም በአስር ሺህ ብር ውስጥ የሚሰራ ብዙዎቻችሁ ትማሩበታላችሁ። አስር ሽብር ሺህ ብር ያላችሁ ሰዎች የምትቀልዱ ሰዎች ካላችሁ ምን ያክል እንደሚሰራበት ምን ያክል እንደሚቀየርበት በዚህ ቢዝነስ ተአምርታ ያላችሁ እውነትም ይቻላል። እኔ ከጎናቸው ነኝ። ያንዳንዱ ነገር በቪዲዮ እየቀረጽን ስለምናሳያችሁ ራሳችሁ ያኔ ትማሩበታላችሁ። አላችሁ ሰላም ሀብትሽ፣ በቅድሚያ አመሰግናለሁ አደንቃለሁ ይላል። በመቀጠል መጀመሪያ ስሙን ልናገር። አት ታምሩ ሽፈራው ይላል። ታምሩ ሽፈራው አት ታምሩ ሽፈራው አት ያው ተናግር ያለውኝ ስሙን ነው ወይም ደሞ ዩዘር ኔም አችሁን የኢሜል ሊሆን ይችላል። ቲክቶክ ላይ ጻፋችሁበት ስጽፉ ከላይ የሚያመጣ ዩዘር ኔም ነው። ከዛ በኋላ ምንድነው ሰላም ሀብቶች በቅድሚያ አመሰግናለሁ። በመቀጠል በ10000 ብር መስራት የምችለው የሥራ ፕሮፖዛል ሳቀርብ ሁለት አነስ ያለ አነስ ያሉ ሴት ቄብ ፍየሎችን ይላል። እንግዲህ በጣም የሚገርም ነው። ለራሴን ገርሞኛል። አሁን ከአሁን በፊትም እንስሳት እርባታ ላይ መስራት የምችሉ ሰዎች እንዴት በቀላሉ መቀየር መለወጥ እንደሚቻል ሰርቻለሁ። ዞሮ ዞሮ ግን ከኔም ይኮርጅ ከራሱ የሚሆን ይህ ነገር በትክክል የሚያሳምን ስራ ነው። ሁለት ቄብ ፍየሎችን አንዷን ከ4800 እስከ 5000 ብር መግዛት እችላለሁ ይላል። ልብ በሉ አንዷን ቄብ ፍየል 4800 እስከ 5000 ብር መግዛት እችላለሁ ይላል። ስለዚህ ገበያ አጣርቻለሁ ይላል። ከሰባት ወር በኋላ አሁን ምንድን ነው አሁን ሁለት ሊግዛ ነው። ተመልከቱ ሁለት እያለ ነው ያለው ከሰባት ወር በኋላ መውለድ ይችላሉ ይላል። እንግዲህ ቢዝነስ ፕላን ኮስት ብሬክ ዳውን ሲሰራ በምን ጊዜ ነው የማተርፈው በምን ጊዜ ነው የሚበረክትልኝ ቢዝነሴ ለውጥ የሚያገኘው መቼ ነው የሚለውንም አጠቃላይ እዚሁ ላይ ለማስቀመጥ ሞክሯል። ከሰባት ወር በኋላ መውለድ ይችላሉ ይላል። ከአስራ ሦስት ወር በኋላ ድጋሚ መውለድ ይችላሉ ይላል። ስለ ጤናቸው የግብርና ባለሙያ ማማከር እሰራለው ይላል። ተመልከቱ ይህንኛው እራሱ ነው ማማከርም ይችላል። እራሱን ከሰራ ደግሞ በጣም አሪፍ ነው ማለት ነው። ስለዚህ ስለጤናቸው ግብርና ከሰራ በአንድ ዓመት ከአንድ ከስድስት ወር ማለት ነው ይላል። የቀለብና የቤት ጉዳይ አለኝ ያሳስብም ይላል። ስለዚህ እኔም ደግሞ ባላችሁ ነገር መስራት ይቻላል የሚል ስለሆነ ይሄኛው ሰው ይሄን ብሏል። ስለዚህ ሁለቱን ፍየሎች ፍየሮች በ4800 በ4800 በ9600 መግዛት ይችላል። 5500 ብርም ከሆነ የሚገዛቸው ሁለቱን ፍየሎች በ10000 ብር መግዛት ይቻላል ማለት ነው። ስለዚህ ከአንድ ዓመት ከስድስት ወር በኋላ የተሰጠውን ገንዘብ ወይም ደግሞ ባንክ ቤት ቢያስቀምጠው ላይወልዱለት ይችላሉ። እጥፍ ሆኖለት ማለት ነው አራት ሆኖለት እ ይሞታል ወይ ይታመማል እንደዚህ ይሆናል ምናምን የሚለውን ሟርታ ታምጡ። መጀመሪያ የሰው ልጅ ከስራለሁ ብሎ አይሰራም። የሰው ልጅ እንደዚህ ያደርጋለሁ ብሎ አይሰራም። ስለዚህ ልጅ ፈጣሪ ታክሎበት ሁለት ፍየሎችን አድርጎ በቀጣይ ከአንድ ዓመት ከስድስት ወር በኋላ አራት ፍየሎች ሆነውለት መስራት የሚችልበት እጅግ አስገራሚ የሆነ የሥራ ዝርዝር ወይም ደግሞ የቢዝነስ ፕላን ስለሆነ በሁለተኝነት እንዲመረጥ አድርገዋለሁ ማለት ነው። ብዙዎቻችሁ ተወዱታላችሁ ካልሆነም ደግሞ ሌሎቻቹ 50 ሺህ ብር ያላችሁ ሰዎች፣ መቶ ሺህ ብር ያላችሁ ሰዎች፣ 30 ሺህ ብር ያላችሁ ሰዎች ከዚህ ልጅ መነሻ አድርጋችሁ ራሱ ሌላ የእንስሳት እርባታ ላይ መግባት ትችላላችሁ። የምትማሩበት ነው። አላማይ ምን እንደሆነ ገብቷችኋል ብዬ አስባለሁ። ሁለተኛውም ከተናገሩ ሶስተኛው ላይ ልግባ። ሌሎቻቸውን ልትኖሩ ትችላላችሁ። እንቀጥላለን። ሶስተኛ ላይ የሥራ ዝርዝር ወይም ደግሞ ከቀረበልኝ የቢዝነስ ፕላን መካከል ሌላ ለየት ያለ ነው። አሁንኛውም ከተለያዩ የሥራ ዘርፎች ነው። በነገራችን ላይ እንጀራ መሸጥ እፈልጋለሁ አትሽ ይላል። አሁንም የሰው ልጅ ስራ ካልናቀ ዝቅ ብሎ ከሰራ መቀየር ይችላል። እንጀራ እየሸጡ ቤት የሰሩ ሰዎች አሉ። እንጀራ እየሸጡ መኪና የገዙ ሰዎች አሉ፣ ቤት የገዙ ሰዎች አሉ። እንደ ምሳሌ ማንን መጥቀስ እንችላለን? እንጀራና ወጥ ወይም ደግሞ ኬተሪንግ ስራ እየሰራች ቲጅ አገልግልን ታቋታላችሁ ብዬ አስባለሁ። መሀል ላይ ነገሮች አንዳንድ ነገሮች ሳይስተካከሉ ቀርተው ወረደች እንጂ እቺ ሴት ቤት የገ ቤት ለመግዛት የደረሰች መኪና የገዛች በርካታ ሚሊዮን ብሮችን ስታንቀሳቀስ የነበረች ነው። መሃል ላይ የቢዝነስ ማኔጅመንቷን ልክ ስላልነበረ ከሰረች እንጂ በጣም የተሻለ ቦታ መድረስ የሚቻልበት ነው ከእንጀራ። ስለዚህ ቢዝነስ ፕላኗን በምን መልኩ አቅርባልኛለች? ሚሚ የሚል ዩዘር ዩዘርኔም ሚሚ የሚል ዩዘር ኔም ኮሜንት ላይ የተጻፈ ማለት ነው። የሕፃን ልጅ ፕሮፋይል ያለበት ነው። ሚሚ ይላል ምናልባትም የእንጀራ እናት የልጅ እናት ነች ብዬ አስባለሁኝ። እንኳን ደስ ያለች እያልኩኝ እንጀራ መሸጥ እፈልጋለሁ፣ ምጣድ በ3000 ብር ብገዛ አለችኝ። ይች ልጅ ምጣድ በ3000 ብር ብገዛ፣ ጤፉን 5500 ብር ብገዛ። ለምሳሌ ኩንታል ላይሆን ይችላል። አሁን ኩንታል ከ1500 ብር ትሉ ትችላላችሁ። ግን እኔ ከፈለገች 50 ኪሎም ትግዛ፣ ግን በ5500 ብር ጤፍ ትገዛለች። እዛ ማሰሻ 200 ብር ብላለች። ማስተሻጫ ቆንም ሊሆን ይችላል ጎመን ዘሩን ዋሪ በሬተኛውንም በሉት፣ 200 ብር ቢፈጅብኝ፣ እንጨት 300 ብር እገዛለሁ አለች እቺ ልጅ። ሴትዮ ይቀራት ምንድነው አላቅ ማውኪያ ምናምንም ተጨመረበት። ከፈለገች ወንድም ይርዳኝ እንጀራው 25 ብር እሸጣለሁ አለች እቺ ልጅ። ተመልከቱ። ስለዚህ አጠቃላይ ወጪው 10000 ብር ያልሞላ፣ 3000 እና 5500 ብር 8500 ብር ሲደመር 200 እና 300 ብር ማለት ነው። አጠቃላይ 9000 ብር ይመጣል። 1000 ብር ትርፋላት። ማውኪያም ትግዛ ምንም ትግዛ፣ በታክሲም ትሄድበት እች ልጅ አንድ ሺህ ብር ትርፍ አላት። አጠቃላይ በዘጠኝ ሺህ ብር ወይም ደግሞ አስር ሺህ ብር በሆነ ሰርክል ውስጥ የእንጀራ ቢዝነስ መጀመር እችላለሁ ብላለች። ሶስተኛ ላይ የተመረጠች እጅግ አስገራሚ የሆነች ልጅ ናት። ስለዚህ እች ልጅ ሶስተኛ አሸናፊ ነች ማለት ነው። እንቀጥል። ሌሎቻችሁ ትማሩበታላችሁ ብዬ አስባለሁ። ከዚህ በላይ ካፒታል ይዞ መስራት ይቻላል፣ ግን ከትንሹ መጀመር ይቻላል የሚለውን ማሳየት ስለሆነ ተከታተሉኝ። እሺ፣ እንቀጥል። አራተኛ ላይ የተመረጠውን ሰው ወደ እናንተ ላቅርብላችሁ። አራተኛ ላይ አት ሄርሜላ ባንታ አምላክ ይላል። አት ሄርሜላ ባንታ አምላክ 6620 የሚል ዩዘርኔም ያለሽ ወይም ደግሞ ያለህ ሰው ወንድም ሴትም አይደል፣ ሴት ናት። በነገራችን ላይ ሄርሜላ ማለት ሴት ነች። ይቅርታ እኔ የቡና በረንዳ ተከራይቼ መስራት እችላለሁኝ፣ ሁለት ሺህ ብር ረከቦ ትገዛለሁኝ አለች። ኮስት ብሬክ ዳውን ማለት ይሄ ነው። ሌሎቻችሁ ምን ነበረ ጉድለታችሁ? ተመልከቱ እስኪ ቆም ብላችሁ ዝም ብላችሁ። በደፈናው ኢምፖክሲ መስራት ትፈልጋለሁኝ አንተ ሺህ አስር ሺህ ብር ያስፈልገኛል ያለ ሰው አለ። ሊስትሮ ሰራለሁኝ አስር ሺህ ብር ብሰጠኛል ያለ ሰው አለ። ሊስትሮ ለመስራት ምን ምን ነው ዕቃ የሚያስፈልግህ ወዳጄ? የሊስትሮ እቃው ስንት ነው ብሩሹ ስንት ነው ቀለሙ ስንት ነው ይሄ ነው ኮስት ብሬክ ዳውን ማለት ስለዚህ እቺ ልጅ ያቀረበችውን ተማርበት ለወደፊቱ ምናልባትም አልባትም ወይ በሌላ ሽልማት ልመለስበት እችላለሁ ወይ ከሌሎች ድርጅቱ አጋሮች ጋር ሆኜ የሥራ ዝርዝርና የቢዝነስ ፕላን የምታቀርቡ ሰዎች ካላችሁ ኔክስትም ተሸላሚ ልትሆኑ ትችላላችሁ ማለት ነው ስለዚህ በደንብ አዳምጡ እኔ ቡና በረንዳ ተከራይቼ መስራት ይችላለሁ 2000 ብር ረከቦት 2500 ብር የበረንዳ ኪራይ 2500 ብር አትከራይም ልትለይ ትችላለህ ወዳጄ ትከራያለች እንደምትከራይ አብረን እኔ እና እሷ እናሳያለን። በቀጣይ እቺ ያሸነፈች ልጅ እውነትም ብላ ከመጣች እኔ አመኝበታለሁ። ሁለት ሺህ አምስት መቶ ብር አይደለም ሁለት ሺህ ብር ብቻ ይሄ መሀል ከተማ ቦሌ ፒያሳ፣ ምናምን ወይም ደግሞ ባህር ዳር ትልቁ ከተማ መሀል ከተማ ደሴ ላይ፣ አፋር፣ ሶማሌ፣ ኦሮሚያ ክልል ይሄ መሀል መሀል ዋና ከተማ ላይ አይደለም። ዞር ብላ አጠፍ ብላ ባዶ በረንዳ ላይ ሆና ጥሩ ቡና መታፈላ ከሆነ ሁለት ሺህ ብር ሁለት ሺህ አምስት መቶ ብር የልብስ በረንዳ ላይ ሊሆን ይችላል። ዋሬ በር የትኛውን ቦታ ላይ ሊሆን ይችላል። እቺ ልጅ 2500 ብር ልትከራይ ትችላለች። ድብና አድርጋ ትከራያለች። አይደለም በረንዳ ላይ ውስጥ ላይ መከራየት ትችላለች። እንዴት የሚባለውን አስፈላጊ ሆኖ ከተገኘ በማስረጃ እንመጣበታለን። ስለዚህ 2500 ብር የበረንዳ ኪራይ 2400 ብር 1200 1200 ብር የሆነ ሁለት እስቲም መግዛት ትችላለሁ ብላች ተመልከቱ። ከጀበና አልፋ እስቲም መግዛት ትችላለሁ አለች። እውነቷን ነው መግዛት ትችላለች እስቲም ብረት የሆነች አይታቸዋታል ትንሽዬ ስቲም ማለት ነው። እሷን መግዛት እችላለሁኝ አለች። ስኳር ቡና፣ እንዲሁም ሌሎች አላቂ እቃዎችን በ3 ሺህ ብር አጠቃላይ 9900 ብር ቡና 1 ኪሎ 1300 ብር እገዛለሁ ብላለች። አጠቃላይ 9900 ብር የሆነ ወጪ አውጥቼ ቡና መጀመር እችላለሁ ብላለች። እጅግ በጣም በሚገርም ሁኔታ አሳማኝ በሆነ ምክንያት መስራት እችላለሁ ብላለች። 1300 ብር አንድ ኪሎ ቡና እገዛለሁኝ አለች። እችልች 1300 ብር ከገዛሁ በኋላ አንድ ኪሎ ቡና 115 ይወጣል አለች። እውነት ነው። እኔም ስለምሰራው 120 ሊወጣ ይችላል፣ 115 ሊወጣ ይችላል፣ 100 ሊወጣ ይችላል። እጇ ምርጥ ከሆነ 115 ታዋጣዋለሁ ብላለች። 115 ሲኒ በ25 ብር ሲባዛ 2875 ብር ይሆናል አለች። 2875 ብር ሲቀነስ 1300 ብር የቡናውን እቀንሳለሁ አለች። እዚህ ኳልቶ 1575 ብር ትርፍ ይመጣል አለች። ከዚህ ውጪ ደግሞ ከዚህ ውስጥ ደግሞ የስኳር ይቀነሳል። ስለዚህ የሚቀነሰው ተቀንሶ ቢያንስ 1000 ብር ያላነሰ ትርፍ ይኖረዋል ብላለች። አመሰግናለሁ አለች። እጅግ በጣም የሚገርም ለሌሎቻችሁ ትምህርት የሚሆን የሚገርም ኮስት ብሬክዳውን። ሌሎቻችሁ ቡና ስራ ያዋጣል አያዋጣም ብላችሁ ለምታሙኑ ሰዎች እኔ የሆነ ገንዘብ አለ ምን ስራ ብላችሁ ለምትጨነቁ ሰዎች እጅግ የሚያስገርም የቢዝነስ ፕላን ነው፣ የሥራ ዝርዝር ነው። አራተኛው አሸናፊ እቺ ነች። እንኳን ደስ ያለች ሄርሜላ ባንታምላክ 6620 የሚል ማለት ነው። ቢዝነሱን የምትጀምርበትን የሥራ ማስኪያጃ ገንዘብ እንድትወስድ ይችላል። ስለዚህ እናገራለሁ መርቼ ነው እንዴት ነው የሚለውን እነግራችኋለሁ። መጨረሻ ላይ አምስተኛ የተመረጠውን ሰው ልንገራችሁ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ እሺ አት ይበልጣል ማና ይላል። አት ይበልጣል ማናዬ ሲ 8 ደብሊው ይላል ሲ 8 ደብሊው የሚል ነው። እንደዚሁ ኮሚኒቲ ላይ የስራ ዝርዝር የተቀመጠ ነው። እሺ ሀብትሽ፣ በቅድሚያ በጣም አመሰግናለሁ። እኔ ያለሁበት የስራ አይነት ቅመማ ቅመም ከገበሬዎች እየተቀበሉ መቸርቸር ለመስራት ፈልጌ ነው ይላል። ለምሳሌ ዘቃቀቤ፣ ጤና ዳም፣ ነጭ ሽንኩርት። እነዚህን እንዴት ትሰራቸዋለህ ከተባልሁኝ ነጭ ሽንኩርት አንዷን አስር ብር በሀያ ብር ምንድነው አንዷን እስር አንዷን አስር ነው፣ ሶሪ አንዷን እስር በሀያ ብር እገዛለሁኝ፣ ሀያ አምስት ብር እሸጣታለሁኝ አለ። ተመልከቱ ልብ ብላችሁ አዳምጡ። ወንድ ነው የሴት ስራ አልናቀም። ይሄድች 25 ብር እሸጣታለሁ። ጤና አዳም አንዷን እስር በ30 ብር እገዛለሁ፣ በ35 ብር እሸጣለሁኝ። ዘቃቅቤ ዘቃቀቤ በ15 ብር እገዛለሁኝ፣ በ20 ብር እሸጣለሁኝ። እሺ፣ ለነዚህ የሚያስፈልገኝ ወረት 2 ዘንቢል 200 ብር፣ 2 ጥራት 240 ብር፣ አንድ ማዳበሪያ መቶ ብር ኬንዳ 160 ብር ይላል። ተመልከቱ፣ እያንዳንዷ የመስሪያዋን ወይም ደሞ የመዘርጌዋንም ሸራ ወይም ደግሞ ኬንዳ ጭምር አውጥቷታል። ጥላ 400 ብር እገዛለሁ። እሺ ቀጣይ፣ 120 እስር ነጭ ሽንኩርት 3000 ብር፣ 100 እስር ጤናዳም 3000 ብር፣ 140 እስር ዘቃቅቤ ዘቃቀቤ 2100 ብር፣ 400 ብር የጎማ ዛፍ ወይም ደግሞ 500 ብር ዝርዝር ብር ለመልስ የሚሆን አጠቃላይ ዝርዝር ብር ራሱ ለመልስ የሚሆን አዘጋጃለሁ ብሏል። ተመልከቱ። 500 ብር ዝርዝር ብር ለመልስ የሚሆን አጠቃላይ 10000 ብር የበዚህ አጠቃላይ ትርፍ ደግሞ 1800 ብር፣ 1000 ብሩን ወረቴን አስፋፋበታለሁ፣ 300 ብር የዕለት ወጪ፣ 500 ብር ተቀማጭ ይሆናል። ይመስላል የኔ የቢዝነስ ፕላን ይሄን ይመስላል። አመሰግናለሁ ይላል። ተመልከቱ። አምስተኛ ያስቀመጠው በጣም በነገራችን ላይ ረዘም ምን ይለባችሁ ይችላል፣ ግን አስገራሚ የሆነ የሥራ ዝርዝር ወይም ደግሞ የቢዝነስ ፕላን ያስቀመጠው፣ የተከበራችሁና የተወደዳችሁ ውድ ተመልካቾች እጅግ የሚገርም ነው እንግዲህ በርካታ ሰዎች ቲክቶክም ላይ በጣም በብዙ ሺህ ማለት ነው፣ ኦልሞስት ከ50 ሺህ ነው፣ 60 ሺህ በላይ ታይቷል፣ ዩቲዩብ ላይ እንደ በጣም እጅግ ቁጥራቸው የበዛ ሰዎች ታይተዋል። ከነዚህ ከበርካታ ሰዎች መካከል እኔ የተናገርኩት ሌላ ነው። በነገራችን ላይ እኔ የተናገርኩት ቆቦ ነው፣ እነሱ የተናገሩት አፋር ነው። እኔ ምንድን ነው ያልኩት? አያችኋቸው? እነዚህ አምስት ሰዎች ያስቀመጡት እያንዳንዱ ኮስት ብሬክ ዳውን፣ እስኪ አሁን በተናገርኩት ነው ወይ ያስቀመጣችሁት? ኮሜንት ላይ የስራ ዝርዝራችሁን ኮስት ብሬክ ዳውን አስቀመጣችኋል። ለምሳሌ ሱቅ በደረቴ እሰራለሁ ያልከ ሰው አለ። ሱቅ በደረቴ እሰራለሁ ያላችሁ ሰዎች ምን ያክል ብስኩት፣ ምን ያክል ማስቲካ፣ ምን ያክል ሶፍት በስንት በስንት ብር አጠቃላይ ተደምሮ ስንት ይመጣል፣ ትርፋችሁ ስንት ነው የሚለውን አላስቀመጣችሁ ስለዚህ እኔ ጥፋተኛ አይደለሁም ማለት ነው። ጥፋቱ ያለውን ለማን ነው? እናንተ ጋር ነው። ለጊዜው ከተቀመጡት በርካታ ሰዎች መካከል ማለት ነው በሺ የሚቆጠሩ ስራ ዝርዝራቸውን ነው ደግሞ የቢዝነስ ፕላናቸውን ካስቀመጡት መካከል እነዚህ ሰዎች ብቻ የስራ ዝርዝራቸውን አስቀምጠዋል። ለመነገራችን ላይ ማለት ነው በዶሮ ጉዳይ ሌላም የሰጠሰው አለ። የሚቀር ነገር አለ። ትርፉን አላስቀመጣችሁም፣ አሳማኝ ያልሆነ ነገር አለ። በምን መልኩ ራሱ የዶሮ እንትኑን መስራት እንደምትችሉት አላስቀመጣችሁም በትክክል ማለት ነው። እንዴት ነው የሚሰራው? እንዴት ነው የሚሸጠው? የእንቁላሉ ትርፈ ስንት ነው? የዶሮ ትርፈ ስንት ነው? አላስቀመጣችሁ መሰል። ተመሳሳይ የሆኑ ነገሮችን የሰራችሁ ሰዎች አላችሁ። ምንም ጥያቄ የለውም። ሱቅ ለመክፈት ያሰባችሁ ሰዎች፣ በርካታ ነገሮችን ያስቀመጣችሁ ሰዎች አላችሁ። በደፈናውን ያስቀመጣችሁትና እንጀራ መሸጥም ያስቀመጣችሁ ሰዎች አላችሁ። ብቻ ዋሬ በሬትኛውንም አሁን በተናገርኩት መሰረት ብቻ ሕግና መስፈርቱን የሚያሟሉ ሰዎች እኔ ልክ ሰር ብዬ ነበር መጀመሪያ አንድ ሺህም ብትሆኑ አስርም ብትሆኑ አምሳም ብትሆኑ እያንዳንዳችሁ ገንዘቡን ለመስጣት አያም ሬዲ ሬዲ ነበርኩ። እያንዳንዷ ካፊ የወጣቸውን የገንዘብ መጠን ወይም ደግሞ የሥራ ማስኪያጃ ገንዘብ መጠኗን ለመስጠት ሬዲ አድርጌ አዘጋጅቼ ነበረ። ከነዛ ከበርካታ ሺህ ሰዎች መካከል አንትታችሁ ተጋፈጡኝ፣ ከፈለጋችሁ ተናገሩኝ ፊትለፊት እነዚህ ሰዎች አላቃቸው። የት ይሆኑ የት ሀገር ይሆኑ የት ክፍል ሀገር ይሆኑ ውጭ ሀገር ይሆኑ አላውቅም። ማሸነፋቸውን ብቻ ነው የማውቀው፣ ምክንያቱም በግልጽነት ስለሆነ የሰራሁት ነው። ይህን ነው የምነግራችሁ። አሸናፊዎችን ይመስላሉ። በቀጣ ሌላ ነገር ካለ መለስበታለሁ። ከዚህ በኋላ ከዚህ ቪዲዮ ውጭ ሀብትሽ የስራ ማስኬጃ ገንዘብ ይሰጣል ብላችሁ ማሳሰቢያ እንዳጠይቁ ጨርሻለሁ። ያለችኝ ይቺ ናት። ያለውን የሰጠ ንፉግ አይባልም ነው የሚባለው። ስለዚህ የተከበራችሁና የተወደዳችሁ ውድ ተመልካቾቼ ይህ ቪዲዮ የተለቀቀው ዛሬ ማለት ነው፣ ተመልከቱት ብዬ አስባለሁ። ይህ ቪዲዮ የተለቀቀው ዛሬ በእኛ በፈረንጆች ልንገራችሁ 26 ነው፣ ኦክቶበር 26 2025 ነው። ለሁለት ቀን ብቻ የሚውል ዛሬና ነገ ብቻ የሚውል ኮንታክት እንድታደርጉኝ ይፈልጋል። አሁን ስማቸው የተጠቀሱ ሰዎች ከዚህ ከሁለት ቀን ውጭ የምትመጡ ስራፈት ይባላል ምክንያቱም እንደፈለጋችሁ ጽፋችሁ የሌላ ሰው የስራ እድል ወይም ደግሞ የሌላ ሰው እድል ዘግታችሁ እናንተ ሽልማቱን መውሰድ አትችሉ ማለት ነው ስለዚህ ለመጨረሻ ጊዜ 3 ቀን አድርግላችሁ መሰላል 3 ቀን አድርግላችሁ ከ26 እስከ 29 ድረስ እስከ 29 ድረስ በ30 ያሸነፉት ሰዎች ወይ ነው የመጡት ሰዎች ከለ ከለብ ይናገራሉ በዛ መሃል ላይ ሌላ ቪዲዮ መጣለው በእኛ ስንት ነበር ዛሬ 16 ነው በእኛ 16 ነው። ከ16 ጀምሮ እስከ 29 እስከ 19 ድረስ ብቻ ኮንታክት እንድታደርጉ ከዛ ውጪ ያሸነፋችሁ ሰዎች ዲስኳሊፋይድ ፌል ያደርጋል ማለት ነው፣ ኤክስፓየርድ ያደርጋል ማለት ነው። ስለዚህም ግዴታ የእኔን ቪዲዮ መከታተል ያለባችሁ፣ እንደፈለጋችሁ በትርፍ ጊዜያችሁ ጽፋችሁ የምታሸንፉበት ምንም ምክንያት የለም። ካልሆነ ሌላ ሰው እድሉን እንሰጠዋለን ማለት ነው። ካልሆነ ከዚህ በኋላ የስራ ማስኪያጃ ገንዘብ ያልንበት ፕሮግራማችን እዚህ ላይ ያበቃል። ኔክስት ምንድን ነው የምናደርገው መሰላችሁ? በትክክል እነዚህ ሰዎች የስራ ዝርዝራቸውን ያስቀመጡ ሰዎች እኔ ጋር ይመጡና ፊት ለፊት ሚዲያ ላይ በትክክል እያንዳንዷ መስቀለኛ ጥያቄ ጠይቃቸዋለሁ። አሁን አሸነፉ ማለት የስራ ማስኪያጃ ገንዘቡን ለመውሰድ አሸነፉ ማለት ገንዘቡን ይወስዳሉ ማለት አይደለም። በትክክል መስቀለኛ ጥያቄ አለ። እንደፈለጉ ስለተናገሩ ኮሜንት ላይ ስለጻፉ ያሸንፋሉ ማለት አይደለም። እኔ ራሴ የምጠይቃቸው መስቀለኛ የሆነ ጥያቄ አለ። ያንን እናንተ ምን ምን አይተን እንፈርዳለን። በቀጥታ እነዛ ሰዎች እዛው ፊት ለፊት ካሳመኑኝ፣ በትክክል እዚህ ባሉበት መንገድ ነው ወይ የሚናገሩት የሚለውን ካሳመኑኝ ማለት ነው። በቀጥታ ምን እናደርጋለን? ፊት ለፊታችሁ እዚሁ ቪዲዮ እየቀረጽን ገንዘቡን እንሰጣችኋለን። ገንዘቡን ስሰጣቸው መቅረጽ ፈልጌ አይደለም እኔ እውነታን ማጋ እውነታን ለእናንተ ማቅረብ ስላለብኝ ነው። ምክንያቱም ከካሜራ ጀርባ የሚደረግ ነገር አንዳንዴ ውሸት ሊሆንም ስለሚችል ማለት ነው እና ሲሰጥ በእርግጥ ካሜራ ላይ ባይታይ አንዳንድ ነገር ጥሩ ነበር፣ ግን አንዳንድ ለሌሎቻችሁን ትምህርት እንዲሆን ነው እውነትም ደግሞ የመስጠቴን እነዛ ሰዎች በራሳቸው በአንደበታቸው በቃላቸው ፊት ለፊት እንድትመለከቱ ስለፈለግኩኝ ነው። ተከበራችሁና የተወለዳችሁ እንድተመልካቾች ሌሎች በርካታ የስራ ሀሳቦችን የቢዝነስ ሀሳቦችን እኔ አቀርባለሁ። ተከታተሉ ይላችሁ ይፈልጋለሁ። ለዛሬ ይህንን ይመስል ነበረ። አሸናፊዎች እንኳን ደስ ያላችሁ። በተሰጠው ቀን ውስጥ ብቻ ኮንታክት አድርጉኝ። ኮንታክት ስታደርጉኝ ደግሞ መጨረሻ ላይ አሁን ስልክ ቁጥር ያስቀምጥላችኋለሁ፣ በ0943789191 ማለት ነው። እኔ አሸናፊ ነኝ እኔ ከሌነኝ ብላችሁ ቀጥታ የፕሮፋይላችሁ ስላለ ከዛ ቦታ ላይ እቺ አገናዝቤ ማለት ነው። እኔ ጋር ስትመጡም እራሱ በዛ በትክክል መጻፋችሁን አገናዝቤ ራሴ ሽልማቱን ነው የምሰጣችሁና ይሄንን ይመስል ነበረ። እጅግ በጣም አከብራችኋለሁ፣ ወዳችኋለሁ። በስነ ስርዓት ህጉንና መስፈርቱን አሟልታችሁ ከመጥፎ ነገር መጥፎ ከመናገር ነገር ተቆጥባችሁ መልካም መልካም ነገር ስለጻፋችሁ ጥሩ ነገር የተመኛችሁ ልብዙ አላችሁ አብትሽዬ በጣም አልጠበቅንም ነበረ ያለህን እየሰጠህ በጣም ደስ ይላል ያላችሁኝ በጣም ብዙዎቻችሁ ናችሁ። ከልብ አመሰግናለሁ። ኔጋቲቭ ነገር የጻፋችሁ ሰዎች አላችሁ። የሚያስቅ ዋናን ነገሮችን የጻፉ ሰዎች አሉ። ግዴ ለብስጠኝን ሀብቱ 10 ሺህ ብር ልቁጠረ ያለ ይሰዋለ በጣም ያሳቀኝ ያዝናና ሰው ነው። ከዛ በተረፈ ደግሞ አንዱ ልቃመበት ያለ ሰው አለ። አላውቅም እንግዲህ፣ እድሜ ልክህን የቃምክ መኖር ፈልገህ ከሆነ ወዳጅ መጨረሻ ላይ ትለቀማለህ። ዞሮ ዞሮ ወደ ላይ ትለቀማለህ፣ ወይ ደግሞ ወደ ፖሊስ ጣቢያ ትለቀማለህ። ምክንያቱም አሁን ላይ አደንዛዥ እጽ እየተጠቀምክ ወይ ደግሞ ሱስ ጫት እየቃምክ ማለት ነው። እንዲህ አይነት መጥፎ ንግግር መናገር ጥሩ አይደለም። ሌሎቻቸው በጣም አመሰግናለሁ። እጅግ የሚያስቁ እጅግ በጣም ደስ ደስ የሚሉ ሌሎች ትምህርት የሚሆኑ እንዲሁም ደግሞ እውነት የማይመስሏቸው በጣም በርካታ ሰዎች ከስር ጽፋችሁ ልኝ ነበረ። በጣም አመሰግናለሁ። ሌሎችን በበርካታ በትንንሽ ከዜሮ ጀምራችሁ የተሻለ በጣም በሚሊዮን ብር የሚኖራችሁ ኢንቨስት አድርጋችሁ ልትሰሯቸው የምትችሉ እጅግ አዋጪ ትርፋማ የሚሆኑ የሚያደርጓችሁን የቢዝነስ ሀሳቦችን በቀጣይ ይዤ መጥቻለሁ። አብሬያችሁ የቆየሁት እኔ ሀብትሽ ነኝ፣ እናንተ ደግሞ እናንተ ናቸው። የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቱብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደረጋችሁ ተከተሉን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።